ሰላም ጤና ይስጥልኝ። ውድ ቻናላችን ተሳታፊዎች የዛሬ አዳዲስ መረጃዎች ይዘን ቀርበናል። በመጀመሪያ አርዕስት እናስቀድማለን። ስታንዳርድ ባንክ በኢትዮጵያ አዲስ የባንክ አሰራር ፍቃድ ያገኘ የመጀመሪያው የውጭ ተቋም ሆነ። በኢትዮጵያ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ከመጪው ሀገራዊ ምርጫ በፊት ህጋዊ ሰውነቱ እንዲመለስ ጠየቀ። መፈንቅለ መንግሥት የፈጸሙት የጊኒ ቢሳው ጄኔራል የሽግግር መንግስት ፕሬዚዳንት ሆኑ። ስታንዳርድ ባንክ በኢትዮጵያ አዲስ የባንክ አሰራር ፍቃድ ያገኘ የመጀመሪያው የውጭ ተቋም ሆነ። የኢትዮጵያ ብሔራዊ ባንክ የስታንዳርድ ባንክን የውክልና ጽሕፈት ቤት አዲስ በተሻሻለው የባንክ ንግድ አዋጅ መሰረት በይፋ ፍቃድ መስጠቱን አስታወቀ። ይህም በኢትዮጵያ አዲስ በተሻሻለው የባንክ ንግድ አዋጅ መሰረት ፈቃድ ያገኘ የመጀመሪያው የውጭ ባንክ አድርጎታል። ብሔራዊ ባንክ ባወጣ መግለጫ አዲስ ፈቃድ መስጠት የአዲስ መተዳደሪያ ደንብ ዘመን መጀመር መሆኑ በመጥቀስ በውጭ ውክልና ጽፈት ቤቶች ላይ የሚደረገው ቁጥጥር ሙሉ በሙሉ ወደ ብሔራዊ ባንክ መሸጋገርን አስታውቋል። ብሔራዊ ባንኩ እንደገለጸው የተሻሻለው አዋጅ በንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ስር የነበረውን የውጭ ባንኮች ጽፈት ቤቶች የፍቃድ አሰጣጥና ቁጥጥር በቀጣይ በራሱ ስልጣን ስር ያደርገዋል። የኢትዮጵያ ብሔራዊ ባንክ ከዚህ ቀደም በንግድና ቀጠናዊ ትስስር ሚኒስቴር ስር የነበሩ የውጭ ባንክ ምክር አገልግሎት ጽፈት ቤቶች ዳግም ፍቃድ መስጠት ጀምረዋል ብሏል። ባንክ አክሎም በአዲስ ማዕቀፍ ስራ የቀረቡ አዳዲስ ማመልከቻዎችን የገመገመ መሆኑ ገልጿል። በዚህም መሰረት በኢትዮጵያ የውክልና ጽህፈት ቤት ያለው ስታንዳርድ ባንክ ሽግግሩን ያጠናቀቀ የመጀመሪያው ባንክ ሆኗል። ብሔራዊ ባንክ እንዳለው የውክልና ጽህፈት ቤት የሚሰሩት እንደ ማገናኛ እና የንግድ ማስፋፊያ ማዕከል ብቻ ሲሆን የገበያ ጥናት በማካሄድ ተቃዋሚ ግኝቶችን በመገንባትና የእናት ባንኮችን በመሳወቅ ላይ ብቻ ያተኩራሉ። የባንክ አገልግሎቶችን መስጠት ወይም የገንዘብ ልውጦችን ማካሄድ ግን አይፈቀድላቸውም ተብሏል። ህወሓት ከምርጫ በፊት ህጋዊ ሰውነቱ መመለስ እንዳለበት ገለጸ። በኢትዮጵያ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ከመጪው ሀገራዊ ምርጫ በፊት ህጋዊ ሰውነቱ መመለስ እንዳለበት አመልክተዋል። የፕሪቶሪያው ግጭት ማቆም ስምምነት ተግባራዊ እንዲደረግ አደራዳሪ አካላት ግፊት እንዲያደርጉ ጥሪ አቅርበዋል። ፓርቲው ከኤርትራ መንግስት ጋር ይገናኛል መባሉንም አሉባልታ ሲል አጣጥሎታል። የፓርቲው ቃል አቀባይ አቶ ሚካኤል አስገዶም ለዶቼ ቬለ እንደገለጹት ህወሓት በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው በህገወጥ መንገድ ነው ብለዋል። ህወሓት በፕሪቶሪያዊ ሰላም ስምምነት ከፌዴራል መንግስት ጋር አብሮ የፈረመ ፓርቲ ነው ያሉት ቃል አቀባዩ፣ የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲውን ከህጋዊ የፖለቲካ ፓርቲነት የተሰረዘው በህገወጥ መንገድ ነበር ሲሉ አስታውሰዋል። ውሳኔው ስምምነትን በመጣስ የተደረገና በፖለቲካው መንገድ አላግባብ የተሰራ ነው በማለት ተችተውታል። እናም ከመጪው ምርጫው በፊት ህጋዊ ሰውነቱ መመለስ እንዳለበት ተናግረዋል። ምርጫው የመጣ መሆኑ ይታወቃል። ግን ምርጫው ከመምጣቱ በፊት ያለ አግባብ የተሰረዘውን ህጋዊነት ወደ ፕሪቶሪያ ስምምነት ተመልሰን ህጋዊ ሰውነቱ መመለስ አለብን ብለዋል። በመቐለ ዩኒቨርስቲ አድ ሐቂ ግቢ አጥር ዙሪያ ከባድ የቦምብ ድምፅ ፍንዳታ ማጋጠሙ ተገለጸ። ትናንት ሐሙስ ህዳር 18 2018 ዓ.ም ከሌሊቱ 4 25 በመቐለ ዩኒቨርስቲ አድ ሐቂ ግቢ አጥር ዙሪያ ከባድ የቦምብ ድምፅ ፍንዳታ ተሰምቷል ተብሏል። ቲክቫህ እንደ ዘገባው በቦምብ ፍንዳታው በሰው ህይወት ያጋጠመ አደጋ እንደሌለ ተገለጸ ሲሆን ፍንዳታው በነበረበት አቅራቢያ ያሉ ቤቶች መስታወት መሰባበር ተገልጸዋል። ነዋሪዎች ፍንዳታው በእጅ የተጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጂ ሊሆን ይችላል የሚል አስተያየት አጋርተዋል። የመቐለ የሰላምና ጸጥታ ጽሕፈት ቤት የትናንት ምሽት ፍንዳታ አስመልክቶ ለ104.4 የሬዲዮ ኤፍኤም መቐለ በሰጠው መረጃ ፍንዳታው ሆን ተብሎ ህዝብን ለማሸበር የተፈጸመ ነው ብለዋል። የድርጊቱን ፈጻሚዎች ማንነት እንደሚያጠራ የገለጸው ጽሕፈት ቤቱ ህዝቡ ድርጊቱን እንዲያወግዘው አስገንዝበዋል። የዓለም አቀፍ ተቋማት ተወካዮች እና ዲፕሎማቶች በሐረርና ድሬዳዋ የቱሪስት መደራሻዎችን እየጎበኙ ነው። መቀመጫቸውን በአዲስ አበባ ከተማ ያደረጉ የተለያዩ ሀገራት ዲፕሎማቶችና የዓለም አቀፍ ተቋማት ተወካዮች በሐረርና ድሬዳዋ ከተሞች የቱሪስት መደራሻ ስፍራዎችን ጎብኝተዋል። ጉብኝቱ በቱሪዝም ሚኒስቴር እና በተባበሩት መንግስታት የትምህርት፣ የሳይንስ እና የባህል ተቋም ዩኔስኮ አስተባባሪነት መዘጋጀቱ ተገልጸዋል። በቱሪዝም ሚኒስቴር ሰለማዊት ካሳ የተመራው የጉብኝት ሎክ ቡድን ድሬዳዋ ከተማ ሲደርስ በከተማዋ ከንቲባ ከደር ጆሃር እና ሌሎች የከተማ አስተዳደሩ አመራሮች አቀባበል ተደርጎለታል። በኢትዮጵያ የዩኔስኮ ላይዝን ኦፊስ ዋና ዳይሬክተር ሪታ ቢስኖት እና ከፍተኛ ዲፕሎማቶች በጉብኝቱ የተሳተፉ ይገኛሉ። ከጉብኝቱ ጎን ለጎን በኢንቨስትመንት እና የትብብር ድሎች ላይ ውይይት እንደሚደረግ ይጠበቃል። ለሁለት ቀናት ባህረር እና ድሬዳዋ የቱሪስት መዳረሻዎች የሚደረገው ጉብኝት በከተሞቹ ላይ ያሉ የቱሪዝም ሀብቶችን ለመጠቀም ሰፊ አስተዋጽኦ ይኖረዋል። ወደ ውጭ መረጃ ስናልፍ መፈንቅለ መንግስት የፈፀሙት የጊኒ ቢሳው ጄኔራል የሽግግር መንግስት ፕሬዝዳንት ሆኑ። በጊኒ ቢሳው የተካሄደውን መፈንቅለ መንግስት ተከትሎ ጄኔራል ሆርታ ንታም ለአንድ ዓመት የሽግግር ፕሬዝዳንት በመሆን ቃለ መሃላ ፈጽመዋል። አጭር ነበር የተባለለት ተባለለት ስነ ስርዓት በጦር ኃይል ዋና መስሪያ ቤት በዝግ መካሄዱ ታውቋል። እስከ መፈንቅለ መንግስት ድረስ የፕሬዝዳንቱ የጥበቃ ኃላፊ የነበሩት ንታም በቃለ መሃላውም ሆነ ከሌሎች የተራራሮች ጋር በነበራቸው የፎቶ ስነ ስርዓት ወቅት ፈገግ ሲላልታይ ተብሏል። በጊኒ ቢሳው የሚገኘው አንዳንድ ሲቪል ማህበረሰብ ቡድኖች ግን የቀድሞ ፕሬዝዳንት ቶማሮ ሲስኩ ኢምባሎ በቅርቡ በተደረገው ምርጫ መሸንፋቸውን ተከትሎ በጦር የታገዘ መፈንቅለ መንግስት በራሳቸው ላይ የቀናበሩ ነው ሲል ከሰዋል። ይህም የታቀደው የምርጫ ውጤት እንዳይወጣ ለማድረግ ያለመ ነው ሲል የሲቪል ማህበረሰቦች ትምረት የሆነው ፖፕላር ፍሮንት ባወጣው መግለጫ አስታውቋል። የምርጫ ተቀናቃኙ ፈርናንዶ ዲያስን ይህን ክስ አስተጋብተዋል። በስልጣን ላይ በነበረበት ጊዜ በርካታ የመፈንቅለ መንግስት ሙከራዎች እንዳሸነፉ ተናግረዋል። ተቺዎቻቸው ግን ተቃውሞቻቸውን ለማፈን ቀውስ የፈጠሩ ነው ሲሉ ደጋግመው ከሳቸዋል። ጥሩ የምርጫ ሂደት አስቁሞ ይጠብቅ የነበረውን የፕሬዝዳንቱ ምርጫ ውጤት እንዳይለቀቅ አግደዋል። የተወደዳችሁ የቻናላችን ተከታታዮች፣ የዕለቱ መረጃዎች እነዚህ ነበሩ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጋብዝን። እንሰነበታችኋለን። ሰላም